ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናል ተከታታዮች፣ ሰላማችሁ ብዛልኝ በያላችሁበት። ውዶች ይህንን ወሳኝ የሆነ መረጃ ላይክ፣ ሼር አድርጉልኝ ለዚችኛዋ ሰላቶ ማለት ነው፣ ለሰላቶ እንድታደርሱልኝ በክብሮ ትጠይቃለሁኝ። እኔ ማለት የምፈልገው ነገር ቢኖር ማለት ነው በዚህ ምድር ላይ ወይንም በኢትዮጵያ ሀገር ላይ ቡርኬና ሀይሚ ናቸው ወይ? ያሉት ቡርኬና ሀይሚ ብቻ ናቸው ወይ? አሁን ላይ ለፍቅር ተመራጭ የሆኑት ይሄ እንደ ጥያቄ ይቀመጥልኝና ወይዘሮ ሰላቶ ብሩኬን በጣም ነው ወይ ያፈቀርሹ? እንዴት እያደረገሽ ነው ፍቅሩ ማለት እፈልጋለሁ። በጣም በጣም ነው እንዲያፈቀርሹ እንግዲህ ምንድን ነው እንደ አንድ ኢትዮጵያዊነት በጣም በፍቅር ስለተጎዳች ሰላቷ እንትን መረዳት አለብን እና ብሩኬንም ማናገር አለብን ማለት ነው። ከስታለች በፊት በጣም ወፍራም ነበረች ማለት ብዙ ፎቶዎች ነው የፖሰተችው ከብሩኬ ጋር አቀናብራ። ነገር ግን በጣም ፎቶዎቿን አገላብጫ ያየኋቸው ግን ከሁሉም ይሄ ደግሞ አሁን ያለችበት ነው ከስታለች ሰላቶ ማለት ነው። ስለዚህ ብሩኬን እናናግርላትና ፍቅሯን ይረ ረዳት ማለት እፈልጋለሁ፣ እንደ አንድ ኢትዮጵያዊነት ትላላችሁ። ጉድ! እኔ የምለው ማለት ነው የሰው የሆነ ለምንድን ነው የምትፈልጉት? ሰላቶ ማለት ነው አንቺ በጣም ነው ፍቅር የያዘሽ። ምን ሆነሽ ነው ይሄ የምትመለከችው? ሸበላ ወጣት፣ የእናቱ ልጅ ማለት ነው። የሐይሚና የሐይሚ ነው ገብቶሻል? ሁል ጊዜ ሀይሚ በቅኔ ትናገራለች። ቅኔ አታቂምና እንዳንቺ አይነቷ ሰላቶ። እኔ ማለት የምፈልገው ከእነሱ ህይወት ውስጥ እንደገባሽ ውጥትት ያለች ነገሩ አልገባሽም። እዛ ጋር እያለቃቀስሽ ነው፣ ዳር ይዘሽ ማለት ነው። ያው አላቃሽ አጣሽ እንጂ ሙሾ አውራጅ ለቅሶ ደራሽ አጣሽ እንጂ እያለቀስሽ ነው ያለሽው። ሶ ማለት የምፈልገው ለእንዳንቺ አይነቷ ሰላቶ የሰው የሆነ ላይ አትንጠልጠይ አትንጠልጠይ። እንዴት ነው ፍቅሩ? እንዴት እያደረገች ነው? ምን ሆነሽ ነው? እነጫን ያለው ምናምን ነገር የት ሄደው ነው? እነጫን ያለው ምናምን ነገር እናገናኝ እንዴ? እኛ አገናኝ ኮሚቴ አይደለንም። ለነገሩ ለዛ እኮ ነው እንጂ ብንሆን እናገናኝ ነበረ። ግን እነጫን ያለው ጋር ሄደሽ ፍቅር ጀምሬ አለቃቅሽ እዚ ጋር ፎቶሽን እየለጠፍሽ ፍቅር ይዞኛል ምናምን ምናምን ነገር ተይ እንጂ። እንደዚህ ፍቅር አይን አውጣ ሆነ እንዲ፣ ውዶች እንዲ አታፍሩም። ደግሞ ምን ሆና ነው ፎቶ ስታይልሽ ደግሞ፣ የሌለ ምናምን ነገር ይመቻል። ለሞራ ያክል ማለት ነው። አንድ ነገር ልጨምርልሽ ብርኬ። ለሃይሜ ነው የተፈጠረው። እናት አባቱ መርቀዋት መርቀዋል የእሱ እናት አባት የሃይሜ እናት አባት ማለት ነው። እና ተልጆቹ ህይወት ውስጥ ውጭ፣ ሌላው ነገር ደግሞ ማለት ንፈልገው ሁለቱ በፍቅር ተሳስረዋል። ስሙን በአንገቷ ስሟን ባንገቱ አስረዋል። እና ብዙም አትድከሚ ሰላቶ መድከም የለብሽም አዎ መድከም የለብሽም። መድከም ያለብሽ ለራስሽ፣ ለሚሆንሽ ወንድ ነገ አብሮሽ ለሚሆን ኖር ወንድ ነው መድከም ያለብሽ እንጂ የራሱ ትዳር የራሱ ሕይወት የራሱ ፍቅር አጋር ያለው ወንድ ላይ አትንጠልጠይ። አንቺ እርግጠኛ የሆነ የለ ቤተሰብንም በትነሻል። እኔ በእርግጠኝነት ማለት ትዳር ምናምን ውስጥ ያሉ ሰው ወንዶችን በትነሻል። ከእንደዚ አይነት ድፍረቶች ማለት ነው እኔ የምለው ማለት ነው። አንዳንድ ሴቶች እንደዚች አይነቷ ሰላቶ መሳዮች ማለት ነው። ለምንድን ነው ቆንጆ ወንድ ስታዩ የምትንጠለጠሉት? አልገባኝም። እንደ ጥያቄ ሆንብኛል። እኔ በነገራችን ላይ ውዶቼ ፐርሰናሊቲ እኔ ስለራሴ ማውራት አልፈልግም ምክንያቱም የሁሉም ልብ የሁሉም ምርጫ ስለሚለያይ ማለት ነው። ነገር ግን አንዳንድ ሴቶች ወንድ ቀይ ወቆንጆ ወንድ ሲያዩ በቃ መጥኔ በግድ አለ የለ በግድ እንደው ብሩኬን አሁን በአካል አታገኘውም እንጂ ብታገኘው አሁን ይቺ ሰላቶ ጎትታ ምትወስደው ነው የሚመስለኝ። ጎትታ ምናምን ነገር እንደው ትንሽ እንኳን አታስተርፈውም። ጎት እንዴ፣ ቦጫጭቃ ምናምን ነገር በቃ አልሄድም ቢል እንኳን እኔ እንጂ አላቅም። እንዴ እንደዛ ነው የምረዳው፣ እንደዚህ ከመንጠልጠላቸው የተነሳ ማለት ነው። አንቺ ምን ሆነሽ ነው እንደዚህ? ያዙ፣ ይልቀቁኝ። በጣም እኮ አፈላሽ፣ ተንተከተከብሽ። በቃ ከኔ ውጭ ደግሞ አዲስ የመጣች ሰላቱ አፍቃሪ። ነይ ባይተዋይ ማለት ነው ውዶቼ። ና በጣም ገረመኝ። ማለት ገና ሰው ገና ከመውረዱ እንደዚህ፣ ገና ከመውረድሽ እንደዚህ ልጁ ላይ ተወርጅበታለሽ። ምን ሆነሽ ነው? በይ በይ አይንሽን ከሱ ላይ ንቀይ እና የራስሽ የሆነ ህይወትሽን ፈልጊ። ሰው ላይ አትንጠልጠሊ። ለማንኛውም ሃይሚ ለዛውም ሃይሚ ሸበላ ጣሹ በሃይሚ ሸበላ ነው እና የራስሽን ከበደ ፈልጊ። የሆነ ጫን ያለው ከሰሞኑ መጥቶ ነበረ ሃይሚን አፍቃሪ ነኝ ብሎ ማለት ነው ሁለት ልብ ቢኖር እሱ ደግሞ ደፋር ነው። ከአንቺ የባሰ ደፋር ነው። እሱ እንኳን በሥነ ሥርዓት ልብሱን ለብሷል፣ ጫማውን አድርጓል። አንቺ እንኳን ሶስት ጫማ ይመስለኛል ደራርበሽ የለበሽው የሆነ ቦታ ላይ ሶስት እግር ነ ያዩትኝ። ምክንያቱም ያው እንዳየሁት ሁለት እግር ነው ያለሽ፣ ግን ሶስት እግር አይቻለሁ። እና በቡሩኬ ፍቅር ምን ያክል ብትሰክር ነው ሶስት ጫማ ደራርባ የለበሰችው ብዬ በጣም ተገረምኩኝ። አንዳንድ ጊዜ እኮ የሆነ ስን እንደዚ በፍቅር እንኳን ራሳችንን ብንጥል የምናደርገውን ነገር እናቃለን። አንቺ ራስሽን ጥለሻል። በቃ በፍቅር መነንሽ ይነሻል ምን ይነሻል የለሽ ምን ነሻል። እና ልጁ በሥነ ሥርዓት መጥቶ ሁለት ልብ ቢኖረኝ በሁለት ልብ አፈቅር ነበረ ነው ያለው። የእሱ ድፍረት ማለት ነው። ያንቺ ደግሞ በጣም ራስሽን ከመጣልሽ በፊት በላይ ሶስት ጫማ ነው ለብሰሽ የመጣሽ አንደኛ። ሁለተኛ ነገር ደግሞ ድፍረትሽ ገና ከመውረድሽ፣ አዲስ ነሽ፣ አዲስ አፍቃሪ፣ አዲስ እብድ ነሽ። ከመውረድሽ ልጁ ላይ ነው የተንጠለጠልሽው። በቃ ልጁ ላይ በቃ ብሩኬ ላይ ተንጠለጠልሽ። ይሁልሽ በጣም ይታዘብሻል። መልስ አይሰጥሽም። በእርግጥ እንኳን ለአንቺ ለማንም መልስ አይሰጥም። ብሩኬ እናውቀዋለን፣ ግን የራሳችንን ሰው እንዲታዘበን አናድርግ። መኖር ነገር አብረን ለሚሆነን ወንድ ነው እና ዝም ብለሽ ፎቶሽን አስለጣጥፊ፣ አፍቃሪ ነኝ አትበይ። ምናምን ነገር ምናምን ጥሩ አይደለም። ከሀይሚ ሕይወት ውጪ ሀይሚ ከዝም በፊት በቅኔ እንደ እናንተ አይነቶቹ ዘልዛሎች መልስ ሰታ ነበር በቅኔ። ግን አንቺ አሁን ትኩስ አፍቃሪ ስለሆንሽ አልሰማሽም ይመስለኛል። ካልሰማሽ ደግሞ እናመጣዋለን ወይንም የተናገረችውን አስረግጠን እናገራለን ማለት ነው። ገባሽ እና አንድ ሰው የራሱ የሆነ ነገር ከፈጣሪ ነው የሚሰጠው። አሁን እሷ ከፈጣሪ የተሰጣት ነው ብሩኬ፣ እና የእሷ የተሰጣትን ነገር አንቺ ለመውሰድ በጣም እየታግርሽ ነው ያልሽው። እና ራስሽን መለጠፍ ከፈለሽ ከግንድ ጋር ለጥፈሽ አቀናብሪ፣ ከእሷ ሽበላ ጋር አታቀናብሪ። በቃ እኛ ደስ አይለንም እንደዛ ስታደርጊ ማለት ነው። እንደዛ አታደርግ። ሄደሽ ከፈለግሽ፣ ከከበደ ከፈለግ፣ ከጫኛለው ጋር ለጥፊ፣ አሉ እናመጣለን። ካስፈልገ የነሱን ፎቶ ምናምን ነገር ለጥፊ፣ የራስሽ ጉዳይም። እኛ ላ እናመጣ እንችላለን፣ መብታችን ነው። ግን እንደዛ አይነት ጋጠወጥ የወረደ ነገር የሰው የሆነ ሰው ላይ የመጣችው የምትንጠለጠሉ ሰላቶች ተከበሩ፣ ለምን አትከበሩ። ምነው ኢትዮጵያ ምድር ላይ ሀይሚና ብሩኬ ብቻ ናቸው ያሉት? አላችሁ ነገሩ። እንደነሱ የምትወዱ የሚወደድና እንደነሱ የሚፈቀር ቀናና ትሁት ልብ ያለው ሰው በሰፈራችሁ ሳያጋጥማችሁ ቀርቶ ሊሆን ይችላል እንደወረድን እነሱ ላይ እንወረድ ልትሉ የቻላችሁት። ነገር ግን ከወዲሁ ነፍስ ማር አንቺ፣ ግን ማለት ነው ስነስርዓት ያዥ፣ ተከበሪ፣ ተከበሪ። ይሄ ያዙ ይልቀቁኝ አትበይ። ሌላው ነገር ደግሞ በፍቅር እዚጋ በቡርኬ ፍቅር ብድ ስትይ ደሞዝሽን እንዳትረሽና መጨረሻ ወደ ራሴ ስትመለሽ ሶፍት ይዘሽ ኖ አላቅሱኝ ምናምን ነገር እንዳት ለእሶ የሚደርስ ሰው የለም። ለአንቺ አውቆ አበድ ምንድን ነው? አውቆ የተኛ ቢቀሰቅሱት አይሰማ ይባላል እና አውቀሽ ነው የሰው ህይወት ውስጥ ገብተሽ እንትን እያልሻ ያልሹው አይመለከተንም ለ